ክብሯን ተመልካቾች እየተከታተላችሁ የምትገኙት በስልጤ ዞን ኮሚኒኬሽን የምናዘጋጀውን የፕሮዳክሽን ስራ ነው። በዛሬው ዕለት ደግሞ በስልጤ ዞን በጠቅላይ ሚኒስትሩ የሰላሳ አርባ ሰላሳ የፍራፍሬ ልማት ጽንሰ ሐሳብን መነሻ በማድረግ በዞኑ ሁሉም አካባቢዎች ላይ እንደ ፖቴንሻላቸው የፍራፍሬ ልማት እየለማ ይገኛል። በዚህም በዞኑ ውጤታማ መሆን ከቻሉ አካባቢዎች መካከል አንዱ የምስራቅ ስልጤ ወረዳ ነው። በተለይም በዚህ ወረዳ ላይ የለማውን የሙዝ ልማት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር አቶ እንዳሻው ጣሰው ዛሬ ከሌሎች የክልሉ ከፍተኛ አመራሮች ጋር በመሆን ከማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈጉባኤ ክብርት ፋጤ ስርሞሎ፣ እንዲሁም የክልሉ ምክትል ርዕሰ መስተዳደር ክቡር አቶ አንተነ ፍቃዱ፣ የማዕከላዊ ኢትዮጵያ ክልል ዋና የመንግስት ተጠሪ ዶክተር ዲላሞ ኦቶሬም በፕሮግራሙ ላይ ተገኝቷል። አጠቃላይ ሂደቱ ምን ይመስል ነበር የሚለውን የዞኑ ኮሚኒኬሽን እንደሚከተለው አዘጋጅቷል። ሶስት ነገሮች እንደተቀናበሩ በወደፊት ይሄን አካሄድ ለሙት ነገር እንዳለ ተመልክተናል። አንደኛው ሀይቁ ነው፣ ሁለተኛው እርሻው ነው፣ ሶስተኛው የተፈጥሮ አቀባለት ነው። እነዚህ ተመጋግቦ የኤሪያው የቱሪስት የቱሪዝም ኤሪያ ሊሆን ይችላል። የቱሪስት ኤሪያ ሊሆን ስለሚችል በደንብ አስባችሁ ምትሰሩበት ከሆነ ይሄ የተራራው ሳትነካኩት ይቀመጣል። ይቀመጥና ጥሩ ሎጅ ሊሰራበት ይችላል። በቅርብ ርቀት ከአዲስ አበባ ምድር ይችላል። ከዚህ ቦታ ሰው መጥቶ ተዝናንቶ ተመልሶ ምድር ይችላል። ሰላም አለ ሰው እንግዳ እንግዳት ባለ የሚያው ነገር ግብርና አለ ውሃ ያለ ተራራ ያለ ሁሉ ነገሮች እዚያ አካባቢ ነው። ሰው ይህን እድል በደንብ አሁን በደንብ የምትጠቀሙበት ከሆነ አቶ እስማን እየነገሩኝ ያሉት ፍላሃም ማለት ነው። ሁሉ ነገር አለ አንድ ቦታ ሁሉም ነገር ስላለ እናንተ ከማንም በላይ እድለኛ ናችሁ። ከማንም በላይ እድለኛ ናችሁ። በተለየ ሁኔታ ምስራቅ አዘርነት፣ ምዕራብ አዘርነት፣ በርበሬ አልቾ ወሪሮ ወረዳ በተለየ ሁኔታ የአፕል የልማት የለማ ነው። የገበያ ስርም አለ። ትልቅ ስራ እየተሰራ ነው ያለው። በተጨባጭ የ ብልጽግና እናረጋገጥ ያለው ወደ ውስጥ አይተን አቅማችንን አይተን ምን ጸጋ አለን፣ ምን አቅም አለን? ብለን እሱን በመለየት ነው እና ይሄን ከማረጋገጥ አንጻር የምናስበውን ብልጽግና ማረጋገጥ ይቻላል የሚል ማረጋገጫ የሰጠ ትልቅ ማሳያ ነው። የአጠቃላይ አሁን ያለንበት ቦታ ያው ምስራቅ ስልጤ ወረዳ ነው። ከስልጤ ዞን ካሉ ወረዳዎች ውስጥ አንዱ ውብና ለምለም የሆነች ወረዳ ነች። አሁን እዚህ መካከል የምንገኘው ስልጤ ሃይቅ ዳርቻ ላይ የሚገኘው የሙዝ ስምንተኛው የሙዝ ክላስተር ነው። ስለዚህ እዚህ ላይ አጠቃላይ ምስራቅ ስልጤ ወረዳ ዙሪያ ላይ ያሉ ፏፏቴ ለሞሪ ፏፏቴ ሁለት ፍሉፋ በስልጤ ሃይቅ ዙሪያ የተከበበ እጅግ በጣም ለም የሆነ የተለያየ ልማት ለማልማት የምንችልበት ምቹ ኤሪያ ካይቢን ያለ ነው። ከዚህ ከሙዙ ጋር ታይዘው አሁን ያለንበት ቦታ ላይ ማለት ነው የሰላሳ አርባ ሰላሳ ፕሮጀክት የ2014 ላይ እንደ ሀገርም እንደ ዞንም ትልቅ የታቀደ ፕሮግራም ነበር። በዚህኛው ፕሮግራም መሠረት እኛም የ እንደኛ ወረዳ ማለት ነው ሳይቶች ተለይተዋል። የ340 ፕሮጀክት የፓኳያ ሳይት ክላስተር፣ የአቮካቶ ክላስተር እና የሙዝ ክላስተር ማለት ነው አሁን ያለን የሙዝ ክላስተር ነው። በአጠቃላይ ያው ከሰራን፣ ውስጣችንን በደንብ ካየን፣ ጸጋችንን ከለየን፣ እሱን ካለማን በእርግጥ ብልጽግናን ማረጋገጥ እንደሚቻል ማረጋገጫ የሆነ ትልቅ ማሳያ ትልቅ መማሪያ እንደሆነ ነው ያየነው። ያው ይሄን ቀጣይ ደግሞ ይሄ በቂ አይደለም፣ ሁሉም አርሶ አደርጋ መድረስ አለበት። ይሄን ለማድረስ ቀጣይ በተጠናከረ መልኩ የምንንቀሳቀስ እንደሆነ ለመግለጽ ነው። ይሄ እርሻው የቱሪስት አገልግሎትን ይስብላቸዋል። እንግዲህ ጠንክራችሁ የምትሰሩ ከሆነ በዚህ ኤሪያ ብቻ አጠቃላይ ዞናችሁ ጠንክራችሁ ሚሰሩ ሰው ብልጽግና ማለት ጠንክሮ መስራት፣ ማሰብ፣ መለወጥ ያቀናቸውን ነገር ሰብተን መጨረስ የሆነ እንድጠነክሩ ብቻ ነው ልክ ማስተላልፈው በርቱ።